እንትን እንዳትወድቅ ብዬ እየዘለለች ስትጓዝ ዝልል ዝልል ስትል እንደው

ኧረ ና በእናትህ፣ ደግሞ ዝም ብለሽ እምትገዥውን ሁሉ አታብዥው። ብር ጋር አገኝሽ አደብልቅቄ ዝም ብለሽ ያገኝሽው ሆኖ እሺ። ቶሎ ነው የምመለስ፣ ቶሎ ነው የምመለስ። እዛች ትርፌ ዘንድ ማነው፣ አያ ትርፌ ዘንድ ሂጅ። ቶሎ ነው የምመለስ። ይኸውልሽ አሁን አያ ትርፌን አግኝቼ

እግዚአብሔር ይመስገን። ደህና አድር ነ ደህና። እግዚአብሔር ይመስገን። ደህና። እንዴት ነሻ? ወደ ገበያ ነው? ብቻሽን? አለ ሰው አለ ነው? የሚታይም የለም። ምን ሆነሽ ነው? አይ ወደ ምሳሌ ሰው እየጠበኩ ነው ሂድ አንተ እንግዲህ ሂድ በጣም ሳይረፍድብህ ሂድ ይሻላል ግዴለሽም እንደው አብረን እየተጨዋወትን አይሻልም ምንድን ነው የምትጨዋወት እንደው የተጨዋወትን መንገዱም ለመንገዱም እንዲገፋል እንደው ቀስ ብለን እናዝግም እንጂ ሰው አለ አይሰማም የታለ ሰው ሆነ እኮ አሁን ሰው አይታየኝም ባዶ ሜዳን ያለ ጌታ አይነት ነው ሂድ እስኪ ፈለግ ፈለግ አድርጎ እዛ

ስንት ቀን እኮ ነግሬዋለሁ፣ ሰው አታስደንግጥ፣ ዝም ብሎ መተዋወቅ ይቻላል ብዬሽ እኮ ነግሬዋለሁ። ግን እኔ አይሰማኝም፣ እሺ አይለኝም። ዝም ብለህ አስደንግጥ፣ አስደንግጥ ነው የሚለው ዝም ብሎ እኮ። ተቀኖቹ ሁሉ ቅዳሜ ነው ምሩቅ። የምወዳትን ልጅ ያመጣት አልተሩቅ አለ። እንደው አይተሩቅ ነው ያመጣሽ። እውነቴ ነው ገና በአካል በመንፈስ ሳላየሽ ሳላውቅሽ በህልሜ ትመጫ ነበርሽ። ልጅ ነው

የለም ሰው የለም። ምን አስፈረሽ አፍረሽ ነው? ማንም የለም እኮ እ ማንም የለም ምን ነገር አለ ደግሞ። ሁሉም ሰው እኮ የሚያረገው ነገር እኮ ነው። ሰማይ ስትዩ መሬት እኮ ነው። የዘንድሮ ባል ምንም ጥቅም የለውም ነው እኮ። ምን ነገር አለው መስል

እንዴት መሰልሽ ወጅ አሁን እኔ እና እንጂ ብንጠቃቀም ነው የሚጠቅም ምን ፈልጋለሁ አንቺ ግን

አሁን ያችን አይቶ ባጠገቢ ያለፈች ሙቀቱ እንደ ስንት ዕቃ አደረገኝ። አለፈች፣ ዝም ብዬ ያሳለፍኳት ይች መከራ የሆነች ሴትዮ ተጭነኝ ያሳለፈች፣ ደሞ አሁን ይችን አይቸት ትለፈኝ። አረ ባክሽ ባክሽ ባክሽ፣ እንዲ ባክሽ ነሽ በይ። ምንድ ነው ምን ያነግልሻል?